መክያ ነች። መካ ከወረዱ ምዕራፎች መካከል አንዷ ነች። እንግዲህ እሷ የምታጠነጥነው እሷ የምታጠነጥነው እንግዲህ ልክ እንደ ወንድሞቿ፣ እንደ እህቶቿ ውሃ አለ አባ፣ እንደ እህቶቿ አሁን ጫማ አስገባሉ ብሎ ዝናብ መታኝ ወላ የፈራው እንደ ወንድሞቿ ማለት ነው። እንደ ሌሎች ምዕራፏ የመካ ምዕራፎች አብዛኛው ጊዜ የምታጠነጥነው አለ ተውሂድ በተውሂድ ላይ ነው። ተውሂዱ ጋር ተንተርሶ ግን ብዙ ታሪኮችም ከተውሂዱ ጋር ተያይዘው ወርደዋል። ታሪኮቹ የወረዱበት ምክንያት ምንድን ነው? ተውሂድ ዝም ብሎ የሚገኝ አይደለም። ለዛ መሰረት ደግሞ አስሓቡል ካቦች የነሱረቱ ዩሱፍ፣ የነሱረቱ ኑህ፣ ነ ኢብራሂም ምዕራፎ ወይረዱት መቼ ነው? መካ ላይ ነው ማለት ነው። ስለዚህ እችም የምታጠነጥነው ነው በአጭሩ ሚንቢዳ ያ ከመጀመሪያ እስከ መጨረሻ ድረስ የነቢዩላኑ ዓለይ ሰላም ህዝቦችን የምትጠቅስልን የሆነች ምዕራፍ ነች። ዋና ዋናዎቹ በዝርዝር ሌላ ምዕራፎች ውስጥ ብናገኝም ማለት ነው። እንሻላ የቻለውን ያክል እያገናኘን እንቀጥላለን። ቢስሚላህ ራሕማን ራሒም

ጥሪውን ተቀበለና፣ ነቢዩላህ ኑህ ዓለይሂ ሰላም አለ ያ ቀውም፣ ህዝቦቼ ሆይ፣ እኒ ለኩም ነዚሩ ሙቢን፣ እኔ ለእናንተ ግልጽ ሆንኩ አስጠንቃቂ ነኝ አላቸው። አኒዕቡዱ ላህ፣ አላህን ለብቻ አምልኩት። ወተቁሁ፣ እሱኑን ፍሩት። ዋጢዑን፣ እኔንም ታዘዙኝ። ይህንን ካደረጋችሁ የግፊር ለኩም ሚን ዝኑቢኩም፣ ከወንጀሎቻችሁ አላህ ይምርላችኋል። ሚን እዚ ቦታ ለምንገባች ዝርዝሩ ላይ እንመለስበታለን። ወዩአኪሩኩም ኢላ አጀል ሙሰማ እስከተወሰነላችሁ ጊዜም ያዘገያችኋል። ኢነ አጀል ላሂ የአላህ ውሳኔ ኢዛ ጃአ በመጣ ጊዜ ላ ዩአኸሩ ማንም አያዘገየውም። ለው ኩንቱም ተዓለሙን እናንተ ብታቁ ኑሮ ይላል። ኢና እኛ ላአላህ ወገኖቻችን ብዙ ጊዜ ጥያቄ የሚያቀርቡት የእናንተ አላህ ስንት ስለሆነ ነው ኢና ብሎ የሚጠራው? እኛ ይላል። ኢና በአረበኛ አገላለጽ ሁለት ማዕናን ትገልጻለች። የመጀመሪያ ህዝቦችን ቀውም ኢና ይባላሉ፣ እኛ ይላሉ። ወይም አንድ ግለሰብ ራሱን ሲያከብር ወይም ራሱን ከፍ ሲያደርግ ኢና የሚለውን ቃል መጠቀም ይችላል። ይሄ የአረበኛ ግራመሩ ነው ማለት ነው። ስለዚህ በአረበኛ ቋንቋ አንድ ሰው ኢና ብሎ መናገር ይቻላል። እንኳን አላሁ ሱብሓነሁ ወተዓላ ይቅርና አገር መሪዎች አንዲትን ሀገር እየመሩ እንኳን እኛ እንዲህ አድርገን፣ እኛ እንደዚህ ብለን፣ እኛ እንደዚህ ሂደን ይላሉ። አለለ ፈማ ባሉኩም ቢረቢ ልዓለሚን፣ በዓለማቱ ጌታስ፣ በዓለማቱ ጌታስ ኢና አርሰልና ኑሓ እኛ ኑሕን በርግጥም ልከነዋል ይላል አላህ። ኑሕ አለይሂ ሰላም ለምን ስፔሻል ተደረጉ?

ህዝቦቻቸው ስንት መከራ ሲያደርሱባቸው ሁሉም ነቢያቶች ታጋሽ፣ ቆራጥ ለህዝቦቻቸው ዳዕዋ ያደረጉ ናቸው። እነዚህ አምስቱን ግን ስፔሻል የሚያደርጋቸው ምክንያቱም ነቢያቶች ደረጃቸውም ይለያያል። በደረጃቸው ልክ ደግሞ ፈተናውን በዛ ነው። ከሁሉም ነቢያቶች የበለጠ ዋናው አለቃቸው ማን ናቸው? የኔ ያንተ፣ የአንቺ ታፋንታ የሆኑት ነቢዩ ሙሐመድ ሰለላሁ ዓለይሂ ወሰለም ናቸው።

ዋናቸው ኢማማቸው አለቃቸው ሰይድ ወለድ አደም የአደም ልጆች ሁሉ ከዛም አልፎ የፍጥረታቶች ሁሉ ዋና አለቃ ተመራጭ የሆኑት ሙሐመድ ሰለላሁ ዓለይሂ ወሰለም ናቸው። አልሐምዱ ሊላሂ አለዚ ጀዓለና ሚን ኡመቲሂ። አላህ ደግሞ የተመሰገነ ይሁን ከነሱ ስላደረገን እኛም ደግሞ የእነሱ ሱና ተከትለን አኸራ ላይ ከነሱ እጅ ሀውድን ጠጥተን ሊባው ልሐምድ የአማስካኞችን ባንዲራ ይዘን የእነሱን አማላጅነት አገኝተን ጀነት ውስጥ ፊርደውስ አላህ ጎረቤት እንዳደረገን እንማጸነዋለን። በእኛ ስራ ሳይሆን በሱ እዝነት ማለት ነው። ኑሑን ልከነዋል ነው የሚለው ኢላ ቀውሚሂ። ተመልከቱ እችን ቃል ሁሉም ነቢያቶች ኢላ ቀውሚሂ፣ ኢላ ቀውሚሂ፣ ላ ቀውሚ ነው። ኑሕ ዓለይሂ ሰላምም ኢላ ቀውሚሂ ወደ ህዝቦቹ ነው። አመተና ሴት ተላኩት ማን ናቸው?

ኑሑን ወደ ህዝቦቹ ላክን ነው የሚለው። ለምን አንአንዚር ቀውመክ ህዝቦች እንድታስጠናቀቀ ለምንድን ነው ነዝር የመጣው ኢንዛር ማስጠንቀቂያ የመጣው ቃል። ለምንድን ነው ነቢዩላህ ኑሕ ዐለይሂ ሰላም አወለ ሩሱሉ ዐላ ወጅሂል አርድ ሊአህሊ ሽርክ ናቸው። በምድር ላይ ለሽርክ ባለቤቶች የመጀመሪያ ረሱል ናቸው። በደንብ አዳምቱ። ከነቢዩላህ ኑሕ ዐለይሂ ሰላም በፊት ሶስት ነቢያቶች አሉ። ነቢዩላህ አደም ዐለይሂ ሰላም ከነቢዩላ አደም በኋላ ልጃቸው ነቢዩላ ሺስ። ታሪካቸውን የማኒስ ከቢር የሚል ቴሌግራም ቻናል አለ። በደንብ አርግተን ተነጋግረናል፣ ከአንዴም ሁለቴ ማለት ነው። ገብታችሁ ማዳመጥ ትችላላችሁ። ከዛ በኋላ ነቢዩላ ኢድሪስ ዐለይሂ ሰላም መጡ። እነዚህ ሶስት ነቢያቶች በሽርክ ላይ አልነበረም የመጡት፣ ተልከዋል ከአላህ ዘንድ ነገር ግን በሽርክ ሳይሆን በአኽላቅ ዙሪያ ሁሉም ካነ ናሱ እመተን ዋሒዳ፣ ሁሉም ህዝቦች አንድ ነበሩ። ዐለ ተውሒድ ላህ በአላሁ ስብሓናሁ ወተዓላ ተውሒድ ላይ ነበሩ። ሁሉም ነቢላ አደም ዐለይ ሰላም ልጆቻቸውና ሚስቶቻቸው አርባ ልጆቻቸው ናቸው። ነቢላ ሺት ዐለይ ሰላም ከእነሱ መካከል ናቸው። እነሱም መልካም የሚሰሩና መጥፎ በስራ በኩል ነው፣ በስራ በኩል ነው እንጂ ከሽርክ ውስጥ የተደፈቁ አልነበሩም። ሁሉም በተውሒድ ላይ ነበሩ። ነቢዩላህ ኢድሪስ አለይህ ሰላምም እንደዛው። እንዲያውም በምድር ላይ የመጀመሪያ ጂሃድ የፈጸሙት እነሱ ናቸው። የተራራና የምድር ባለቤቶች የነቢዩ ለአደም አለይህ ሰላም ልጆች ተጋለው፣ ግማሹ ከተማ ምድር ላይ ኖሩ ነበረ፣ ግማሾች ደግሞ ተራራ ላይ ይኖሩ ነበረ። በዛ ግራ በመጋባት ዚና የተጀመረው የዛን ጊዜ ነበረ። ያንን ለማስወገድ ነበረ ነቢዩላ ኢድሪስ አለይሂ ሰላም በአማኞች ላይ የተላኩት። አክላቅየን ነው እንጂ ተውሒድየን አልነበረም ማለት ነው። ነቢዩላ ኑሕ አለይሂ ሰላም ግን በሽርክ በተጨማለቁ ህዝቦች ላይ ነው። ስለዚህ ለአስር ቅድም ወንድማችን ቡኻሪ እንዳለው ለአስር ክፍለ ዘመናት አንድም ሰው ከአላህ ውጭ ማንንም አላመለከም ነበረ። እብኑ አባስ ካነ በይነ አደም ወኑህ አሸራ ቁሩን ይላሉ

ሌላ ጥፋትን ያጠፉ ሰዎችን ይቅርና ሽርክን እያሻረኩ በአላህ ላይ ድንበር ያለፉ ሰዎችን እንኳን እንዴት ማናገር እንዳለብን እየገለጸልን የቁራን አንቀጽ ቃለ ያ ቀውሚ ያ ሐርፈ ኒዳ ነች ህዝቦቼ ሆይ። ሚኖ ያ ቀውም አላሉ ያ ቀውሚ እናንተ የእኔ ህዝቦች ወገኖቼ ሆይ ኢኒ ለኩም ነዚሩን ሙቢን ኢኒ እኔ ለኩም ለእናንተ ካፍ አልሙኻጠባ ባለቤትነትን ገላጭ የሆነች ነች። ለእኔ ለእናንተ ለራሳችሁ ነዚሩን ሙቢን ግልጽ የሆንኩኝ አስጠንቃቂ ነኝ ከምን ከአላሁ ስብሓነሁ ወተዓላ ዓዛብ እሳት ኸበብ ለዓና ከቁጣው ከእርግማኑ ከእሳ ሌላው ግን የሰው ልጅና ፍየል ግን እንዳየናቸው ገልጦ ነው የሚሄዱት ነቢሎኑ ለሰላቱ ወሰላም ዳዕዋቸውን ቀጠሉ። ወእኒ ኩለማ ዳዓውትሁም እኔ ጥሪ ባደረኩላቸው ጊዜ ሁሌማ ልተፊረ ለሁም ወንጀልቸውን እንድትምርላቸው ይቅር እንድትላቸው ጃሉ አሳቢዐም ፊ አዛንህም የኔን ጥሪ ላለመቀበል ሸፈኑ። ተመልከቱ፣ አንድ የሚያስተውል ሰው መቀበል አለመቀበል የራሱ ጉዳይ ነው። ግን ንግግርን ያዳምጣል፣ ይሰባል። ከተመቸው ይቀበላል፣ ካልተመቸው አመሰግላለሁ ብሎ ይሄዳል። እነሱ ግን የጥመታቸው ልክ ጀዐሉ አሳቢዐሁም ፊ አዛኒሂም ጣቶቻቸው ውስጥ ጆሮቻቸው ውስጥ ጣቶቻቸውን አረጉ ላለመስማት። ከዛ ነቢ ኑህ ዐለይሂ ሰላም ጅሃዳቸውን ተመልከቱ። እንደዚህ ሲይዙ በምልክት እንደዚህ ዳዕዋ ጀምሮ ላይ በአላህ መኑ ካላመናችሁ ያልቅላችኋል፣ ምናምን እያሉ ሲጀምሩ ደግሞ ወስተቅሸው ሲያበሁም ሽፍን አይኖቻቸውንም ወላሂ እዚህ ደረጃ ድረስ ነበር። ዳማ ያደረጉላቸው ወአሰሩ በዛ በወንጀራቸው ላይ ሙጭ አሉ ድርቅ አሉ። ወስተክበሩ እስትክባራ መኩራራትንም ኮሩ ይላል። ኩራት ነቢዩላ አደም ስጁድ አድርግ ተብሎ ኢብሊስ አለህ ለአነቱላህ ስጁድ አላደርግም ብሎ ከጀነት ያስባረረን ምክንያቱ እሱ ቤት ተባረረበት ይሄ ነው ኩራት። ስለዚህ ተጠንቀቁ። እያንዳንዳቸው ሱመ ኢኒ ዳዕውቱሁም ጂሃራ እነሱ ጆሮቻቸውን ሽፍን ሲያደርጉ እኔ ድምጼን ከፍ አድርጌ ዳዕዋ አደረግኩኝ። ላኢላሀ ኢላ ላ ሙሐመድ ረሱል ወላ። ተመልከቱ ድምጼን ከፍ አደረግኩኝ፣ አልሰማሉ። ሱመ ኢኒ አዕለንቱ ለሁም በተሰባሰቡበ ቦታ እየሄድኩኝ በግልጽ ዳዕዋ አደረግኩኝ። ወአሰሩሁም ወአስረርቱ ለሁም ስራራ ከዛ በየቤቶቻቸው እየሄድኩኝ በሚስጥር ማወራቸው እንዲ ይሻላል፣ እንዲ ይሻላል፣ ሹክሹክታ ማለት ነው ለየብቻ ሚሰማ የለም ፈቁልቱ እስተግፊሩ ረበኩም። ድርቅ መጣ፣ ደግሞ በድርቅ ተመቱ። ሲመቱ እስትግፋር አድርጉ ከጌታችሁ ምሕረትን ጠይቁ። ኢነሁ ካነ ገፋራ ነቢያቶችን ባለመታዘዝ ነው። ሶስት ትውልዶችን ያስተናገዱ ነቢላ ኑ ዐለይሂ ሰላም ሶስት ትውልድ መጨረሻ ላይ እመጣበታለን። ይሄ የምታደርጉ ከሆነ ይሄ የደረቀው ወንዝ ዩርሲሊ ሰማ አለይኩም ሚድራራ

ምን ያደርግልህ ያፈካላችኋል እሸቶችን ትበላላችሁ ወጀዓለ ለኩም አንሃራ እነዚህ የደራረቁ ወንዞችንም አላህ በውሃ ይሞላላችኋል እመኑበት ስትግፋር ጠይቁ ተባሉ እምቢኛ አንቀበሉም አሉ ማለኩም ላ ተረጁነ ሊላ ወቃር አላቸ ምንድናችሁ እናንተ ለአላህ አክብሮት የሌላችሁ ምን አይነት ሰው ናችሁ ብሎ አለ ወቀድ ኸለቀኩም አጥዋራ አላህ ደግሞ ደረጃ በደረጃ አድርጎን የፈጠራችሁ ምን ማለት ነው ሁለት ማዕና አለው፣ ሁለቱም ያስኪዳል። ደረጃ በደረጃ ማለት አንዱን ሀብታም አንዱን ድሃ አንዱን ሚስኪን እንደዛ አድርጎ ፈጠራችሁ፣ ወይም ደግሞ ልክ እንደ አትክልት መጀመሪያ በቀላችሁ፣ እናታችሁ ሆድ ውስጥ ህፃን ሆናችሁ ተወለዳችሁ፣ ከዛ አደጋችሁ፣ ወጣት ወዳችሁ፣ ጎለመሳችሁ፣ ሽማግሌ ሆናችሁ፣ ሞታችሁ። እንደዚህ ስቴፕ ባይ ስቴፕ አላሁ ስብሓነሁ ወተዓላ ያደረጋችሁ ጌታ ነው። ለምንድን ነው የማታመልኩትና ወደ እሱ ምህረት የማትመለሱት ብሎ ዳዕዋ አደረገ። የሚሰማ የለም

ወላሁ ጀዓለ ለኩም ልአርድ ቢሳጣ አላህ ለእናንተ ምድርን የተዘረጋች ያደረገላችሁ፣ ሊተስልኩ ሚን ሱብለን ፊጃጃ ትላልቅ መንገዶችን ሰርታችሁ በብዙ መንገዶች ላይ እንድትጓዙም አደረጋችሁ፣ ይላል ነቢዩላህ አለይሂ ሰላም። አሁን ደግሞ በምሳሌ ዳዕዋ ላ ያደርጉላቸው ፈለጉ አለም ተረው አትመለከቱ ምን? እስኪ ተመልከቱ፣ ከፍ አድርጉ፣ አይናችሁን ወደ ላይ ከፍ አድርጉ። ከይፈ ኸለቀ ላሁ ሰብዓ ሰማዋቲን ጢባቃ እነዚህ ግዙፍ የሆኑ ሰባት ሰማያቶችን አንድ እኮ አይደለም። ሰባት እያንዳንዱ ሰማይ ውፍረቱ አምስት መቶ አመት ነው። ሲታይ ቀላል ይመስላል። ይህንን ግዙፍ የሆኑ ሰማያቶችን ውፍረቱን ያልኳቸው የአንደኛ ሰማይ ከአንደኛ ሰማይ እስከ ሁለተኛ ሰማይ ስፋቱ ደግሞ እንደዚሁም አምስት መቶ ዓመት ነው። የሚያስገርጉ ቢገይሪ ዓመድን ነው ደግሞ የፈጠረው ያለ አንዳች መሰሶ ይህንን ግዙፍ የሆነ ፍጡር የፈጠረን አምላክ ለምን አትገዙት? ለምን አታመልኩት? ምን ነክቷችሁ ነው? ለምንስ ታስተባብላላችሁ? ከሱ ውጭ እንደዚህ ግዙፍ የሆነ ፍጥረታቶችን የሚፈጥር አለ? ወጀዓለል ቀመረ ፊህነ ኑራ በእግር ያሉ አሉ፣ ደግሞ ፈጣን ፈረስም ያሉ አሉ። ሸጋው ሐቢቢ እንደው በእግርም ቢሆን እሺ ይሁን፣ ምድርን ያገኘው ማን ነበረ? ጋሊሊ ጋሊሊ የሚባለው ህብረተሰብ ጂኦግራፊ ላይ የተመራጩት በስንት ቀን ነው? ምድርን ያገኘ የተባለው አስራ ስድስት ዓመታት አምስት ወቶ ዓመት ነሰውት ምድር እንግዲህ አዳርሷ የተባለው ባህርን ሳያጠቃልል ማለት ነው። ወጀዓለ ልቀመረ ፊህነ ኑራ በነዛ በሰማይ ውስጥ ደግሞ ጨረቃን ብርሃን አደረግን። ወጀዓለ ልቀመረ ሸምሰ ሲራጃ ፀሐይን ደግሞ አንጸባራቂ ያደረግን ነው። ኑር የሚለው ለጨረቃ ነው። ሲራጅ የሚለው ደግሞ ወይም ድያ የሚለው ለፀሐይ ነው። ወጀዓለ ልቀመረ ኑራ ወጀዓለ ሸምሰ ድያ ይላል። ሱረቱ ዩኑስ መጀመሪያ ፔጅ ላይ ብትሄዱ ማለት ነው። ስለዚህ የጨረቃ ብርሃንን የፀሐይ አንጸባራቂን ደግሞ በዛ ላይ ያደረግን የሰማይ ግዝፈት ፀሐይ ራሱ አንድ ግዙፍ ናት። ጨረቃ አንድ ግዙፍ ነች። አንዷ ከዋክቡ እንኳን ከፀሐይ የሚበልጡ ከዋክብቶች አሉ። በግዝፈት ከፀሐይ ርቀው ስላሉ ነው የማያበሩት እንጂ ከፀሐይ የሚበልጡ ከዋክብቶች አሉ። አንዲት ፀሐይ ኮላ ለምታበረው ይሄን ያደረገ ጌተና ምልኩት ነው።

ከዛች ከፈጠር ናችሁ አንባታ የሚለው ልክ እንደ አዝርት ማለት ነው። ምክንያቱም አትክልት እየበቀለ ነው የሚወጣ አይደለ? የሰውም ልጅ እንደዙ ነው። በቅሎ የወጣው ከእናቱ ወደ ውስጥ ትንሽ እየተወጠብታ ነበረ፣ እያለ እድገት በእድገት ነው የመጣው። ወይም ደ ነቢዩ አደም አለ ሰላም፣ ከዛ እንደዛ ነው የፈጠረው እሱ። ከሱ በኋላ እኛ ተገኘን እሱማ ታደረገላችሁ በሌላ ሱረቱ ለአማል ያሳልፈናል ሽራሻ ይላል፣ ፍራሽ ያደረግንላችሁ እንደፈለጋችሁ ትንቀሳቀሱበታላችሁ፣ ትተኛላችሁ፣ ታርሳላችሁ፣ ትመገቡባላላችሁ። ሊተስሉኩ ሚንሃ ሱብላን ፊጃ ሱቡል ማለት ጀምዑ ሰቢል ነው። አንዱ ሰቢል ይባላል፣ ሱቡል ብዙ መንገዶችን በውስጡ ደግሞ የናችሁ ንግዳችሁን፣ ግብርናችሁን የምታጧጥፉበትን ብዙ ትላልቅ መንገዶችን ያደረግላችሁ ተራራ ሸንተረሩን እያቋረጣችሁ